ጤና ይስጥልኝ እንደምናላችሁ የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ነው። ከሰዓቱ ዜናዎች ጋር ጀማል ኢማም ለደቂቃዎች አብሬያችሁ ቆያለሁ። ወደ ቀዳሚ ዜና እናልፋለን። የከተማቸውን ሰላም በመጠበቅ ኅብረተሰቡን በቅንነት ለማገልገል ዝግጁ መሆናቸውን የደሴ ከተማ አስተዳደር የመንግስት ሰራተኞች ተናገሩ። ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት በደሴ ከተማ ውይይት ተካሂዷል። አበሻንሌኔ የተከታተለው ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት ደሴ ከተማ አስተዳደር በመምሪያ ደረጃ የሚገኙ የመንግስት ሰራተኞች ውይይት አካሂደዋል። ሰላምን መጠበቅ ለአንድ ወገን የሚተዋለ መሆኑን ያነሱት አስተያየት ሰጪዎቹ በክልሉ ሰላም መስፈን ሁሉም የድርሻውን መወጣት እንዳለበት አንስተዋል። ሰላም እጅግ በጣም ለሁለንተናዊ ነገር ለእድገትም ለመኖርም ወልዶ ለመሳምም ሙቶ ለመቀበርም ለሁሉም ነገር ሰላም ያስፈልጋል። ዘርፈ ብዙ አገልግሎት የሚሰጥ መንግስት ሰራተኛ ሰላም ካላገኘ ለህብረተሰቡ አገልግሎት አይሰጥም ማለት ነው። አገልግሎት ፈላጊው ማህበረሰብ ወደ መስሪያ ቤቶች ሲመጣ ሰላም በውስጡ የለለ ተረጋግቶ ማይሰራ መንግስት ሰራተኛ አገልግሎት እየሰጠ ነው ማለት አይቻልም እና ሰላም በጣም አስፈላጊ ነው። የመንግስት ሰራተኛው ትልቁ አምራች ዜጋ ነው በሚጠበቅበት ልክ መስሪያ ቤት ውስጥ ገብቶ የተሰጠውን የመንግስት ተልዕኮ እና ማህበራዊ ተልዕኮ መወጣት ያስፈልጋል። ይህን ማህበራዊ ተልዕኮ ለመወጣት ደግሞ ለመንግስት ሰራተኛው ሰላም እጅግ ወሳኝ ነው። ለምን? የህልውናው መሰረት ነው። ሰላምን ለማስፈን የመንግስት ሰራተኛው ከራሱ ጀምሮ ጥረቱን ማጠናከር እንዳለበት አንስተው፣ መንግስት እንዲሁም በጫካ የሚገኙ የታጠቁ አካላት ለውይይት ልዩ ቦታ መስጠት እንደሚገባቸው ገልጸዋል። መንግስት ድርሻ ህብረተሰብን ማሳት ህብረተሰብን ማወያየት ያገባኛል የሚለውን ሁሉ በማሳተፍ የመፍትሄው አካል እንዲሆን ማድረግ፣ ስርዓት አልበኝነትን መቀነስ፣ ልማትን ማፋጠን ጎን ለጎን ደግሞ ችግሮች በሰላማዊ መንገድ እንዲፈቱ የማያቋርጥ ጥረት ማድረግ ወደ ሰላም የምንመጣበትን የተለያየ ሀሳብ እየቀረጽን የሚያግባባ ሀሳብን ፈጥሮ መግባባት የሚያስችልበትን ሀሳብ ወደ ሚዲያ ማውጣት በምንውልበት ከተማ ውስጥ በምንውልበት መስሪያ ቤት ውስጥ ከገበያ እስከ ታክሲ ድረስ ሰላም ሊያመጡ የሚችሉ ሀሳቦችን፣ መልካም ስሜቶችን ማንጸባረቅ ይኖርብናል ብዬ አስባለሁኝ። ሰላም የሁሉም መሰረት ነው። የተቃዋሚውም እንበለው መንግስትም እንበለው ሊሰሩት የሚችሉት ልማት፣ ሊያመጡት ያሰቡት ልማት በሰላም ነው የሚረጋገጠው። ስለዚህ ምንድን ነው የሀሳብ የበላይነት ብቻ በሀሳብ የበላይነት ማመን፣ ሰጥቶ መቀበል መቻል ነገሮች መኖር አለባቸው። የደሴ የከተማ አስተዳደር ከንቲባ ጽሕፈት ቤት ኃላፊ ሰይድ ካሳው ሰላምን ለማጽናት እንዲሁም አሁን ያለውን የልማት ስራ አጠናክሮ ለማስቀጠል የመንግስት ሰራተኛው ሚናውን መወጣት አለበት ብለዋል። ለጥላት መሳሪያ ሳይሆን ትርፍና ኪሳራን አስልቶ በአግባቡ የመስራትና ለውጥ የማምጣት ከብልሽት የጸዳ አገልግሎት መስጠት አለባቸው። መንግስት ሰራተኛው ሰርቶ መግባት የሚችለው አመራሩም ሰርቶ መግባት የሚችለው አገር ሰላም ስትሆን ነው፣ አካባቢ ሰላም ስትሆን ነው። ስለዚህ አስተማማኝና ዘላቂ ሰላም እንዲኖር የበኩሉን ሚና መጫወት መቻል አለበት። መንግስት ሰራተኛው በክልሉ የገጠመው የጸጥታ ችግር የኑሮ ውድነቱን እንዳባባሰውና በንግድ እንቅስቃሴ ላይ ከፍተኛ ጫና መፍጠሩን የወልዲያ ከተማ አስተዳደር የንግዱ ማህበረሰብ አባላት ገለጹም። ሰላም ለሁሉም ሁሉም ለሰላም በሚል መሪ መልእክት የከተማ አስተዳደሩ ከንግዱ ማህበረሰብ ጋር ውይይት አካሂዷል። ተጨማሪውን ከካሳሁን ኃይለ ሚካኤል እንከታተል። የወልዲያ ከተማ አስተዳደር እና ከፍተኛ ወታደራዊ አመራሮች ከከተማዋ ነጋዴዎች ጋር ሰላም ለሁሉም ሁሉም ለሰላም በሚል መሪ ሀሳብ በወቅታዊ የሰላም ጉዳይ ላይ መክረዋል። የንግዱ ማህበረሰብ ሰላም ማስፈን ላይ የድርሻውን እንዲወጣ ተጠይቋል። በውይይቱ ተሳታፊ የነበሩ ነጋዴዎች የኑሮ ውድነት ለመቅረፍና ሀገራዊ እድገትን ለማፋጠን ሰላም ወሳኝ መሆኑን ገልጸዋል። አንድ ላይ በመቆማችን አባይን ያህል ግድብ ገድበናል። ከቁም ነገር አቆጠር ነው ትውልድ ያመሰግነው አንድነታችን ይሁን የታቅቶ

የኑሮ ውድነትን በተመለከተ አባባሹ አሁንም የሰላሙ ችግር ነው። ትራንስፖርት በተባባልከው ልክ ጭነህ ከዚህ አደርሱ በየመንገዱ ተጨማሪ ክፍያዎችን እየከፈልክ ነው። ከጫንከው ሸቀጥ ላይ የምትመጣው ከዚህ ነጋዴው ጋር ሲደርስ በየመንገዱ የወጣውን ወጪ ከገዛበት ወጭ ጋር ጨምሮ ለህብረተሰቡ ነው የሚያቀርበው። የወልዲያ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ተስፋዬ ገብሬ ጫካ ያለው ቡድን የአማራን ህዝብ ጥያቄ ያዘል አይደለም ብለዋል። እጅግ በጣም በርካታ ቁጥር ያላቸው ተማሪዎችን ትምህርት ቤት በመዝጋት እጅግ በጣም ነጋዴው ወጥቶ ወርዶ ገብቶ ወጥቶ ሊሰራባቸው የሚችሉት መንገዶች በመዝጋት የችግር ተጋፋጭ እናንተ ስለሆናቸው ነው እየነገርባቸው ያለው ግዛቱን አማራ ክልል ላይ ለማስፋፋት ከሚንቀሳቀስ ታሪካዊ የአማራ ጠላት ጋር ወግዱ ለእኛ ጥያቄ ምላሽ ለማግኘት የሚደረግ ትግል ነው ብሎ ማሰብ ራስን ማታለል ካልሆነ በስተቀር መፍትሔ ይሆናል ተብሎ አይታሰብም። የ11ኛ የሰራዊት ስነ ልቦና ግንባታ ኃላፊ ኮሎኔል አክሊሉ አበበ ነጋዴው ማህበረሰብ ሰራዊቱን እንዲደግፍ ጠይቀዋል። እናንተ ይዘን አማራ አሁን ካለበት ብል ወደታች የሚወርድበት ሁኔታ አይሆንም። ኢትዮጵያም በተመሳሳይ ስለዚህ፣ ተቆጥረው የተያዙ በክልሉ አመራሮች በየጊዜው ጥያቄ የተነሳባቸው ከጊዜ ወደ ጊዜ ሊመለሱ የሚችሉ ጥያቄዎች ባሉን አቅጣጫ ተጠልፈው ጎዳሉን አቅጣጫ ይሰሉ ስለሆነ እኛም ከእናንተ ጋር ምን እንሰራለን። እናንተም ትምህርት አድርጉ አሁናችሁ መብታችሁን ታስከብሩ ጥያቄያችሁን የምታስመልሱ ሀሳብ መስጠት ይፈልጋሉ። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሬ ለሰላም አደፍራሾች ድጋፍ የሚያደርጉ ነጋዴዎች እንዲታቀቡ አሳስበዋል። ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ዜናዎቻችን አሁንም እንደቀጠሉ ናቸው። ክልሉ በሰላም እጦት ችግር ውስጥ ቢሆንም ከባለፈው ዓመት የትምህርት ዘመን በተሻለ ሁኔታ የመማር ማስተማር ስራው እየተከናወነ መሆኑን የአማራ ክልል ትምህርት ቢሮ ገለጸ። ቢሮው የአንደኛ ሩብ ዓመት አፈጻጸሙን በኮምቦልቻ ከተማ ገምግሟል። ፊኒክስ ሀየለው የአማራ ክልል ትምህርት ቢሮ የ2018 ዓ.ም የመጀመሪያ ሩብ ዓመት አፈጻጸም የግምገማ መድረክ በኮምቦልቻ ከተማ አካሂዷል። አሚኮ ያነጋገራቸው ከተለያዩ አካባቢዎች የመጡ የትምህርት አመራሮች በሰጡት አስተያየት በመጀመሪያው ሩብ ዓመት ወቅታዊ ችግሮችን ተቋቁሞ ከመስራት አኳያ የተሻለ አፈጻጸም እንዳላቸው አንስተዋል። የመማር ማስተማር ሂደቱን የማሳለጥ ብሎም ደግሞ ትምህርት ጥያቄ ያለበት ከኳሊቲ አንጻር ነው ከጥራት አንጻር ነው እና እሱ ላይ ሁሉም ባላደርሻ ከታች እስከ ላይ ያለው ከርሳነ መምህራን ከመምህራን ብሎም ከወረዳ እስከ ዞን ያለው ባላደርሻ አካላቶች በበላይነት ይዘው አሁን ላይ እየሰሩ ነው የሚገኙ። ወደ 81 የሚደርሱ ፕሮጀክቶች ያሉን የትምህርት ፕሮጀክቶች እነዚህን በበጀት እጥረት በህብረተሰብ ተሳትፎ የሚገነቡት ካልሆነ በስተቀር በሌሎች በዓለም ባንክ በጃይካ በዩኒሴፍ የሚገነቡ ግንባታዎች ደግሞ በወቅቱ እንዲጠናቀቁ እየተደረገ ያለበት ሁኔታ ነው ያለው። አንዳንድ አካባቢም ገፋ ብሎ በህብረተሰብ ተሳትፎ እየተገነቡ ያሉ ግንባታዎች እንዲጠናቀቁ እየተሰራ ያለበት ሁኔታ አለ ማለት ነው። ከባለፈው ዓመት አኳያ ስናየው አራት መቶ ስልሳ አራት ተቋማት በባለፈው ዓመት ዝግ የነበሩበት ሁኔታ ነው ያለው። አሁን በዘንድሮ አመት ግን ከ1395ቱ ሶስት ተቋማት ብቻ በሳምንት እንዲከፈቱ የተገባ ነው ሲሆን መዝግበዋል። ሁሉም እያስተማረ ያለበት ሁኔታ አለ ማለት ነው። ይህም በጥንካሬ አይተ ነዋል የአማራ ክልል መምህራን ማህበር ፕሬዚዳንት ታጀበ አቻሜላህ የትምህርት ጥራትን ማረጋገጥ እና ተማሪዎችን ውጤታማ ማድረግ የሚቻለው ትምህርት ቤቶች የመማር ማስተማር ሂደትን ከስጋት ነጻ ሆነው ማከናወን ሲችሉ ነው ብለዋል። ሁሉም ትምህርት ያገባኛል የሚል አካልና የሚመለከተው ለትምህርት ከፍተኛውን ትኩረት ሰጥቶ ትምህርት ቤቶቻችን ነጻ ቢሆኑ ከስጋት ነጻ ቢሆኑ፣ መምህራንም በሰላማዊ መንገድ ወደ ማስተማር ስራቸው ተሰማርተው ያስተምራሉ። ተማሪዎቻችንም ከዚህ ቀደም የነበረባቸውን ስጋት ነጻ ሆነው የትምህርት አቀባበላቸው በተፈለገው አግባብ ሊመጣ ይችላል። ለዚህ የመጀመሪያው የሰላሙ ጉዳይ ነው። እሱን ማረጋገጥ መቻል አለብን ብዬ አስባለሁ። በክልሉ ባለው የጸጥታና ሌሎች ችግሮች ምክንያት እስካሁን የመማር ማስተማር ስራቸውን ያልጀመሩ ትምህርት ቤቶች መኖራቸውን የገለጹት የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ መኳንን ታደመ የተዘጉ ትምህርት ቤቶችን ማስከፈት፣ የትምህርት ጥራትን ማረጋገጥና ትምህርት የጀመሩ ትምህርት ቤቶችን የመማር ማስተማር ሂደት ምቹ ማድረግ የትኩረት አቅጣጫ ተደርገው መወሰዳቸውንም ተናግረዋል። ከሁለት መቶ በላይ ያሉ ያልተከፈቱ ትምህርት ቤቶች አሉ። በተመሳሳይ ደግሞ ወደ ትምህርትም ያልመጡ ተማሪዎች በጣም ሰፊ ናቸው እና ከቅዱ አኳያ ስንወስድ ገና የሚቀር ነው ምክንያቱም 52 53 ፐርሰንት ነው ቶታል ከቅድመ አንደኛ እስከ 12 ያፍል ተማሪዎች ድረስ የተመዘገበ ተማሪ ማለት ነው ከባለፉት አመታት አኳያ ስናነጻጽረው ግን የተሻለ ነው ነገር ግን ከቅዳችን አኳያ ስንወስድ ግን አሁንም ሰፊ የሚቀረን በቅድም አንደኛም በአንደኛ ደረጃም ሰፊ ስራ ጠይቀናል በዚህ አግባብ እየሰራ ነው በመጨረሻው የጡት ካንሰር በወቅቱ ከታከመ መዳን የሚችል በሽታ መሆኑን የሕክምና ባለሙያዎች ይናገራሉ። የደሴ አጠቃላይ ስፔሻላይዝድ ሆስፒታል እስከ ጥቅምት 30 የሚቆይ ነጻ የጡት ካንሰር ምርመራና ሕክምና እያካሄደ ነው። አበሻንሌ ዝርዝር አለው። ወይዘሮ ሃናን አሊና ወይዘሮ ሰርኬ ከበደ የደሴ ከተማ ነዋሪ ናቸው። ነዋሪዎቹ የጡት ካንሰር ህመም ቢያጋጥማቸውም ህክምናውን በአግባቡ ተከታትለው መዳናቸውን ያነሳሉ። ለዚህም በወቅቱ ወደ ህክምና ተቋም በመሄዳቸውና የባለሙያዎችን ምክረ ሀሳብ ተግባራዊ በማድረጋቸው እንደሆነ ወይዘሮ ሃናንና ወይዘሮ ሰርኬ በምክንያት ያነሳሉ። አጋጣሚ ቀኝ ጡት እዚህ ጋር ብቻ ሳደርገው የሆነ እንደ ብይ ነገር እባጭ ነገር አለ ባይኔ የማይታይ ግን በእጄ እንትን ስለው ሰኞ ሙሉ ሰኞ ተመረመርኩ፣ አለብኝ ተባልኩ። ማክሰኞ ሙሉን አደረግኩኝ፣ ሀሙስ መሰረጀሪ የተሰራሁት። ከካንሰር መዳን ይቻላል፣ ህክምናውን በአግባቡ ምነው መውሰድ አለብን። ያው በሽታውን ያወቅኩት ሁለተኛ ልጄን ነብሰ ጡር እንደሆንኩ ነው እና ጦቴ ላይ ትንሽ ባጭ ወጣች። ያችን በምዳስ ሰዓት ነው ያወቅኳት። ያው አወቅኩኝ፣ መድኃኒቱን ወሰድኩኝ፣ ያው መዳን እንደሚቻል በቃ መድኃኒቱን እየተወሰደ መዳን እንደሚቻል እርግጠኛ ሁኝ ያው ማሳያ ሁኛለሁ ኔ ደረጃው እርሊ ላይ ነበር። በሀገር አቀፍ ደረጃ በየአመቱ ከ16 ሺህ በላይ ሴቶች በጡት ካንሰር እንደሚያዙ መረጃዎች ያሳያሉ። ከ8 ሺህ በላይ ሴቶች ደግሞ በጡት ካንሰር ህመም ምክንያት ህይወታቸውን እንደሚያጡ ነው መረጃዎች የሚጠቁሙት። የደሴ አጠቃላይ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር እንድሪስ መሐመድ የበርካቶችን ህይወት እየቀጠፈ ስላለው የጡት ካንሰር ህመም አጋላጭ ምክንያቶችን ያስረዳሉ። ካንሰር ታሪክ ቤተሰብ ውስጥ ከነበረ አንድ አጋላጭ ምክንያት ሊሆን ይችላል። አልኮል መጠቀም፣ የሲጋራ ማጭስ፣ ከመጠን ያለፈ የክብደት መጨመር፣ የወር አበባ መቆም በነበረበት ጊዜ ሳይቆም ረዘም ላለ ጊዜ የሚቀጥል ከሆነ ይሄ ሴቶችን የሆርሞን ኤክስፖጀር ስለሚጨምር ለጡት ካንሰር በጣም አጋላጭ ነው። የጡት ካንሰር የጎላ ምክንያት ሳያሳይ ሊከሰት እንደሚችል የገለጹት ዶክተር እንድሪስ የህመሙን ምልክቶች አብራርተዋል። ህመም የሌለው የጡት ባጭ አንድ የጡት ካንሰር ምልክት ነው። የጡት ጫፍ በጊዜ ሂደት ወደ ውስጥ የሚገባ የሚደበቅ ከሆነ ከጡት ጫፍ የሚወጣ ያልተለመደ ምናልባትም ደም የቀላቀለ ፈሳሽ የሚኖር ከሆነ እንደዚሁም የጡት ቆዳ መልክ መቀየር ካለ እና የጡት ቆዳ ቁስለት የሚከሰት ከሆነ እነዚህ ምልክቶች የጡት ካንሰር ምልክቶች ስለሆኑ ተገቢውን ምርመራ ማድረግ ያስፈልጋል። ሴቶች የህመሙን ምልክቶች በመገንዘብ በራሳቸው በሽታውን ለማወቅ ጥረት ማድረግ እንዳለባቸው ያሳሰቡት ዶክተር እንድሪስ ታማሚዎች የጡት ካንሰርን በወቅቱ ከታከሙት ከህመማቸው መዳን እንደሚችሉ አስረድተዋል። የጡት ካንሰር መልካም ነገሩ በዝቅተኛ ደረጃ ላይ የጡት ካንሰርን ማወቅ ከተቻለ በሕክምና እስከ መዳን ይኬዳል፣ መዳንም ይቻላል። እኛ ሀገር ያለው አሳሳቢው ነባራዊ ሁኔታ እናቶች የጡት ካንሰራቸው ከፍተኛ ደረጃ ከደረሰ በኋላ ነው ወደ ሕክምና ተቋሚ የሚመጡት። ደረጃ ሶስት እና ደረጃ አራት ላይ ከደረሰ እዛ ደረጃ ላይ የደረሰ የጡት ካንሰር ያሉትን የሕክምና አማራጮች ብንጠቀምም ውጤታማ መሆን አይቻልም። በጥቅምት ወር የሚታሰበውን የጡት ካንሰር መም ምክንያት በማድረግ ደሴ አጠቃላይ ስፔሻላይዝድ ሆስፒታል የግንዛቤ ፈጠራና ነጻ የጡት ካንሰር የምርመራ አገልግሎት እየሰጠ ይገኛል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የተከታተላችኋቸውን ይመስላሉ። ከእኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።